ዩቱቤን ሊያዘጉብኝ ነው። ብዙ እህቶችና ወንድሞችን ብሎክ አደረጉብኝ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል የቤተሰቦች እንደምን አላችሁ? እኔ ደህና ነኝ፣ አልሐምዱሊላ። እናንተ እንዴት ናችሁ? እኔ ደህና ነኝ። አንዳንድ ጊዜ ሳቄ የማያስደስታቸው ሐዘኔ ማልቀሴ ደግሞ ደስ የሚያስብላቸው ሰዎች እንዳሉ አልጠራጠርም። እና በቀደም እንደዙ ማታወት በገባሁበት ሰዓት ብዙ ሰው እህቶቼን ብሎክ አድርገውብኛል። ዛሬም እንደዛ ነው የደገሙኝ እና ቶሎ ወጣሁኝ። ወደ አምስት ልጆች ዛሬም ብሎክ አድርገውብኛል። አብረውኝ ሲስቁ ሲያወሩ ቆይተው ዙረው የሚወጉኝ ሰዎች አሉ። ግን ካለህ አትደበቁም። እውነቴ ነው የምላችሁ። ስማችሁን ቀይራችሁ መታችሁ እንዲያላቃችሁ ሁናችሁ ቀለም ለምናችሁ ይሄን ቀለም ቀብቻችሁ መልሳችሁ ሰዎችን ብሎክ በማድረግ ከኔ ዘንዳ እንዲጻፉ በማድረግ የምትሰሩ ሰዎች አላህ ይጃችሁን አላህ ይስጣችሁ። ለነገሩ ተወክልታላለህ ብዬ እንጂ ይሄን ቻናል ስከፍት ማንንን ተገድፌ አይደለም። ሰውን ተገድፌ አይደለም። በቃ ባላህ ተወክዬ ነው የከፈትኩት። እዚህም እንዲደርስ ደግሞ ባላህ ግጃኝ። እህቶች፣ ወንድሞች አግዘውኝ እዚህ ደርሻለሁ። ከዛ መካከል ግን ከምን ውስጥ አንክርዳዳ አይጠፋውም እንደሚባለው ልክ እንደዛ ማለት ነው። እና እኔ እውነት ነው የምላችሁ ከጎኔ ብዙ ሰዎች አሉ። ደስታ የማየት ደስታቸው ሀታ አብረውኝ ከሚኖሩ ሰዎች ጀምረው ማለት ነው ዩቱብ እንዲሰራ ፈቃደኛ ላደሉም። ነገር ግን እኔ ተስፋ ሳልቆርጥ ጠንከር ብዬ ለመስራት ሁሉን ነገር እየተሟገትኩኝ እየተራምርኩ ነበረ። ግን አሁን አሁን ደግሞ ተስፋ የሚያስቆርጡች ሰዎች በጣም በዙብኝ። ምን አጥፍቼ ይሆን ምን ምን በድያችሁ ይሆን ማለት ነው። አብረውኝ እኔ ዘንዳ መጥተው የሚጫወቱትን የሚስቁትን አይዞች እህት የሚሉኝ እህቶችን ብሎክ በማድረግ የምታባሩብኝ፣ ምን በድያችሁ ነው? እኔ በግልጽ የበደልኩ ሰውዬ በግልጽ መጥቶ ቢነግረኝ እና ሐዲያ እንደዚህ ያለ ነገር አስተካክል ሐዲያ ይህም ባትሰሪ ብሎ የሚለኝ ሰው ቢኖር ያ ሰው ለኔ ዘመዴ ነው ጥፋቴን የሚነግረኝ ማለት ነው ግን ተደብቆ ከጀርባ የሚወጋኝ ሰው ከምርም ጥላቴ ነው እና ብቻ አላውቅም ዛሬ ቪዲዮ እሰራለሁ ምናምን ብዬ ነበረ ደስ አላለኝም ብዙ ጓደኞችን ስሩልኝ ቪዲዮ ብዬ እንዲሰሩልኝ አድርጌ እንዴት አድርጌ ቀለም ማንሳት አለብኝ አውቀዋለሁ ግን በጣም ብዙ ሰው ነው ቀለም የቀባሁት የሚገርማችሁ ነገር እና እንደዚህ አንዳንዱን አጥፍቼ አልቻልኩም። ስለዚህ በአንድ ማጥፋት ነበር ፍላጎቴ፣ ብለው ብለው እንቢ ብሎኝ፣ ቁጭ ብዬ ለስንት ሰዓታት ኦል ቀለም ለማንሳት እንቢ ሲለኝ እያንዳንዱ ዘጠኝ መቶ ምናምን በላይ ፐርሰን በላይ ነው ያለው ሞር ይላል ማለት ነው። ዘጠኝ መቶ ዘጠና ምናምን ሞር ነው የሚለው ከዛ በላይ ነው ማለት ነው፣ ቀለም የቀባሁት ሰው እና ይህን ቁጭ ብዬ ቀለም ሳነሳ ነው የቆየሁት ከምር ስራዬን ትቼ ማለት ነው። ያኔ ስራ እኮ አለኝ ትዳር አለኝ ሕይወት አለኝ። መልሽ ስደት ከምሰደድ ምናልባች ብጠነክር ብዬ ነበረ እና ከሁሉም በላይ ደግሞ የሚያናደኝ ይቱም አይደለም ከምር እና ይቱም ተዘጋ አልተዘጋ አይደለም። እና ሰላሚን የሚነሳነው እና እውነት በጣም ስለከፋይ ነው ማልቀስ እኮ አልፈለግ ነበር እና ከሁሉም በላይኒ እ የሚለኝ የሚያናደኝ ምን መሰላችሁ፣ እዚህ የከሰርኩት የሁለት ዓመት የሞላሁት ካርድ ነው በቃ። ማንኛውም ሰላም የማይሰጠኝ ማለት ነው ታት እኔ ቶ ቢዘጋ ወይንም በቃ ባልሰራበት ምናምን ላይቆጨኝ ይችላል። ግን እዚህ የሞላሁት ካርድ የሁለት ዓመት ያስሞላሁት ለምኝ ለዛውም ንግድ ፍቃድ ለምኝ ብዬ ማለት ነው ያኔ መስራት አለብኝ ብዬ ተጨቃጭቄ ያስሞላሁት ነው። ሰላሜን የሚነሳኝ ያ ነው የሚቆጭኝ ማለት ነው። እና እኔ እንዳለፋሁ ላደከምኩኝ ብዙ ሰው ደስ አይለውም፣ ደስ አይለውም። ስራፎች ሁኔ እንደምታያቸው አውቃለሁ። አብረውኝ ካሉ ሰዎች ጀምሮ ማለት ነው። ግን ብዙ ጊዜ የምትይኝ ስስቅ ስጫወት ነው እና ለምን እንደሆነ አላውቅም። የውጭ ዜጋ አይመስለኝም። ኖ የውጭ ዜጋ አይመስለኝም። ለምንድን ነው ውስጥ ገብቼ ያንን ስም ለማውጣት በደንብ ቸክ እያደረግኩ ነበረ። ኖ ስሙን የሚቀይር ሰው ነው እንደዛ የሚያደርገኝ ማለት ነው። ስም ቀይረው ነው ብሎክ የሚያደርጉብኝ። ከዛ ወደ ዋናው ስማቸው ይመልሱታል። ገባችሁ? እና ኮሜንት አይጽፉም። ኮሜንት ጽፈውም ቢሆን ማን እንደሆነ ያ ሰውዬ ብሎክ ሲያደርጉ ስሙ ማን እንደሆነ አታውቁም። በእንግሊዝኛ ይሆናል። ከዛ በኋላ እኔ አላወኩትም ማለት ነው። ግን ያንን የመሰለ ስም እየፈለግኩ ነበረ እዛ ውስጥ ማለት ነው። እኔ ቀለም ሳነሳ ማለት ነው። ኖ የለም አውቀው ስማቸውን ቀይረው ነው መተው ብሎክ የሚያደርጉብኝ። እና ያ ምንድን ነው እኔ ስስቅ ስጫወት እህቶችን መተው አይዞች ስለሚሉኝ ያ ነገር ያስቀናቸው ሰው ናቸው ብዬ ነው የማስበው። ይሄ ግን ሸይጣን እንደሆን እንጂ እኔ እንጃ እኔ ምን ምን እንደሚያስቀናው አላውቅም። እና ለማንኛውም እኔ ምንም አይመስለኝም ሁሉም ነገር ግን እንቅፋት አንዳንድ ጊዜ እንቅፋቶች በህይወት ላይ ያጋጥማሉ። አያጋጥምም እያልኩ አይደለም። ግን ከኔ ምንድን ልታገኙ ነው? እኔ ዳክሜ ለፍቼ እስካሁን ሌሎቹ ቢሆን ፈምሰዋል፣ ባይዘወይ ማለት ነው ፈምሰዋል፣ ፈለጉበት ቦታ ደርሰዋል። እይታቸው የተሻለ ይኖራቸው ይሆናል። እኔ በተስፋ የምራመድ ሰው ነኝ። ከዛሬ ነገ የተሻለ ቦታ ደርሳለሁ ብዬ የማስብ ሰው ነኝ እንጂ ፈምሽ የሚቀናብኝ አይደለሁም። በምኑ በምኑ ማለት ነው ላይ በመግባት እራሱ እያስጠላኝ ማለት ነው እና ግን አላውቅም፣ ምን እንደበደልኳቸው አላውቅም። ታዳምጡኝ ይሆናል። ብሎክ የምታደርጉት ሰዎች መቼም ከቀልቢ አትጠፉም። አላህ የእጃችሁን ይስጣችሁ። አው ሆኔን ግን ጥላችሁ አትጥሉኝም። የሚጥለኝ አላህ ነው፣ የሚያነሰኝም አላህ ነው። የፈጠረኝ ጌታና ጌታ ብቻ ነው። የሰው ልጅ ማንም ስበብ ሊያደርስልኝ ይችላል፣ ሊያግዙኝ ይችላሉ ምናምን። ነገር ግን ፈጣሪ ካላለው አይሆንም። እና እናንተ ጥላችሁን አጥሉኝም። ብሎክ ስማችሁን ቀይራችሁ ብሎክ የምታደርጉብኝ ሰዎች እኔ በጣም ነቄ ነኝ ስታዊ መቼም እንደው ጅል እንዳልመስላችሁ ማለት ነው። ጅል መስያችሁ እንደሆነ በጣም ነቄ ነው አራዳዎቹ ማለት ነው። ስማችሁን እየቀየራችሁ መታችሁ ዲሌት አርጋችሁ እንደገና ስማችሁን ኖርማል ትመልሳላችሁ። ከዛ ስፈልግ ግን ያላገኘው ግን ይሁን ግድ የለም። ሁሉም ያልፋል ማለት ነው። እኔ የቱ ቢዘጋ ችግር የለው፣ ይዘጋ ብዙ ሰርቼ ለፍቼ ያየ ሰው ስለሆንኩ ማለት ነው። አይቼዋለሁ ማግኘት ማጣት፣ እኔን ብርቅ አይደለም ሀቅ አግኝቼም ሰጥቼም አውቃለሁና ማለት ነው። እና ዩቱብ ሰርች ምናልባት ያልፈልድኛል ብዬ አይደለም ግን የሆነ መደበሪያ የሆነኛ ሰው ጋር ሲገናኝ አይምሮዬን አድስበታለሁ ብዙ ቶቼ ጋር አጫወትበታለሁ ብዬ ስለማስብ እንጂ ይሄው ስንት ወሬ ዩቱብ ከጀመርኩ ይሄ እኮ አዲሱ ቻናሌ ማለት ነው። እስካሁን አልከፈለኝም። ለምንድን ነው እይታ ስለሌለው ቪዲዮ ስለማይታይልኝ ነው ያልከፈለኝ። ግን አይክፈለኝ ችግር የለውም ግን እናንተ ጋ ስቃለሁ። ይጫወታሉ መልሼ ስድስት ከሚሄድ በሶስት ወር በአራት ወር በአምስት ወር አንድ ጊዜ የአስር ሺ ብር ቢከፍለኝ ለእኔ ትልቅ ነገር ነው ብዬ ስለማስብ ነው። ግን እናንተ የሰው ደስታ ያስደስታችሁ አውቃለሁ። ለምን እንደሆነ ለእንቅፋት ድንጋይ ፊት ለፊት የምታኖሩልኝ አላውቅም። እኔም በጣም ነው የተሰማኝ። እዛ አጠገቢ ያሉትን ሰዎች ለማሸነፍ ስጥር ሌላ ሰው ይነሳብኛል ማለት ነው እና በጣም የተናደርኩ ዛሬ ስንት ሰዓት ሙሉ ነው ቁጭ ብዬ ስደልት የነበረው ማለት ነው። አንድ በአንድ እየደለትኩ ነበረ ቀለም ማለት ነው። አሁን ለአንሳ ባላንሳ እራሱ አላቅም፣ እና ብቻ አላቅም። ሀባይቦቼ ስለምታበረታቱኝ ከልብ አመሰግናለሁ። ይህንን ደስታን ማየት የማትፈልጉ ሰዎች ደግሞ ፈጣሪ የእጃችሁን ይስጣችሁ። አዎ እና እኔ ቆራ ቆማጥ አይደለሁም፣ ወይም የሆነ ነገር አይደለሁም። አልሐምዱሊላህ የትውለው ግዴታ እንደው ከሀገሬ ከመወጣ መልሼ ሂጅ ከመበሰብስ ብዬሽ እንጂ ሂጅ ብሰራ መልሼ ብሰደድ የምለው ሰው ነኝ። እና ባይ ዘ ወይ አትረብሹኝ ማለት ነው። አትረብሹኝ ሰው ብሎ ካታድርጉብኝ በቃ ተፋቱኝ ልኖርበት ማለት ነው።